ብሔር መንግስት በሯ ተከፍቶ በክርስቶስ ኢየሱስ በማመን የዘላለም ሕይወት ማግኘት እንደሚቻል እግዚአብሔር በልጁ አውጇል። ወንጌል ማለት በኢየሱስ አምኖ የዘላለምን ሕይወት መውረስ ይቻላል ብሎ ለሰዎች መንገር ነው። የምስራች በቃ አሁን ይሄ የተነገረው ነገር ወንጌል ነው። ንጹህ ወንጌል ነው። ንጹህ ወንጌል ነው። ደግሜ አንዴ አሰማቸዋሉ። ሒ አፍተር ሄር ኤክሰለንሲ አዳነች አቤቤ ሜየር ኦፍ አዲስ አበባ ሲቲ አድሚኒስትሬሽን ዘ ጌስት ኦፍ ኦነር ፎር ዲስ ካለርፉል ፌስት ዊል ዲሊቨር አስ ኤ ስፒች። እሺ፣ ንግግር ያደርጋሉ። ከዚህ በመቀጠል የአዲስ አበባ ሜየር ክብርት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 በመስቀል ላይ የከፈለውን የፍቅር ዋጋ ነው። በኃጢአት ለጨለመው ዓለም ብርሃን የሆነበት ወደር የሌለው ፍቅር የተገለጠበት ኃይልና የኃይልና የጽናት ምልክት እንደሆነ ይታመናል። ኦኬ ጌታችን ኢየሱስ ክርስቶስ ለሰው ልጆች ሲል የከፈለውን ዋጋ የምናስብበት! ይሄም ደግሞ ኃይል ኃይል እንደሆነ የምናምንበት የምናስብበት ጊዜ ነው የሚል ማብራሪያ ነው የሰጡት። እሺ ጌታችን ኢየሱስ ክርስቶስ ለሰው ልጆች መዳን ሲል በመስቀል ላይ የከፈለውን የፍቅር ዋጋ ነው። ለሰው ልጆች መዳን ወይም ደግሞ ለሰው የሰው ልጆች ለማዳን ሲል የከፈለውን ውድ ዋጋ የሚያሳይን ደግሞ አለ